በኢትዮጵያ በአይነቱ ልዩና የመጀመሪያ የሆነው 300 ኪዩቢክ ሜትር ከመሬት በላይ ከፍ ተደርጎ የተሰራው የባዮ ጋዝ ቴክኖሎጂ በቻይና መንግስት በተገኘ ሁለት ሚሊዮን ዶላር ወጪ ተገንብቶ የውሃና ኢነርጂ ሚኒስቴር ከፍተኛ የስራ ኃላፊዎች፣ የደቡብ ኢትዮጵያ ክልል አመራሮችና የወላይታ ሶዶ ዩኒቨርሲቲ ባለድርሻ አካላት በተገኙበት በይፋ ተመርቋል። በቻይና አግሪካልቸራል ዩኒቨርሲቲ ቴክኒካል ድጋፍ በዩኤንዲፒ እንዲሁም በወላይታ ሶዶ ዩኒቨርሲቲ ጥምረት ለስኬት የበቃው ይህ የባዮጋዝ የኃይል ማመንጫ ፕሮጀክት ከ ከአርባ ሺህ በላይ የሚልቅ ተማሪዎችን ተቀብሎ እያስተማረ የሚገኘው የወላይታ ሶዶ ዩኒቨርሲቲ ያሉበትን የመብራት የኃይል እጥረት በመቅረፍ ምግብ ለማብሰል ለቤተ መጽሐፍት አገልግሎትና ሌሎችም ጠቀሜታዎች የሚሰጥ መሆኑን የዩኒቨርሲቲው ፕሬዚደንት ተወካይ ዶክተር ተክሌሌዛ ጠቁመዋል። ለቴክኖሎጂ ሽግግር በዋናነት ያው ኢኖቬሽን የምንለው አካባቢው የሚያቆሽሹ ተረፈ ምርቶች ተረፈ ምርቶች ከተማሪ የሚተርፉ የተለያዩ ተረፈ ምርቶች አሉ። እበቶች ከዌስት መልክ የሚወጡ እበት አለ። ብዙ ባዮማሶች አሉ። የተማሪዎች መመገብና መብሰያ ምጣቶችን፣ ላይብራሪ፣ ኤሌክትሪክን በማመንጨት አገልግሎት ጥቅም ላይ ስውል ሁላችንም አይተናል። ይሄ በጣም ትልቅ ቴክኖሎጂ ነውና ይህን በማግኘታችን በጣም ደስ ብሎናል። እንኳን ደስ አላችሁ። ዩኒቨርሲቲው በምርምር የሚሆን በሌሎችም ተግባራት ከሚኒስቴሩ ጋር በጋራ ተቀናይቶ ይሰራልም ብለዋል። የደቡብ ኢትዮጵያ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ በበኩላቸው ከከተማው እስከ አርብ ተዋደሩ የኃይል ተጠቃሚ እንዲሆን መንግስት ጥረት እያደረገ ነው ብለዋል። ሶላር ሚኒግሪዶች በሳላማጎ በሀመር በተለያዩ በዳሰነች ከኛ ጋር በቅርበት እየሰሩ በቀጣይም ሶላርን ከማስፋፋት አኳያ ባይዞች ሶላር በጣም ወሳኝ ነው። የነዳጅ ዋጋ እየጨመረ ነው። ሁሉም ነገር ሞተሮች፣ አሁን ፓምፖች፣ ውሃዎች ሶላር ይፈልጋሉ። ጤና ጣቢያዎች ሶላር ይፈልጋሉ። በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁኑ ፍቅሩ መንግስት ለአፈር ማዳበሪያ የሚያወጣውን የውጭ ምንዛሪ ለማስቀረት የባዮጋዝ ቴክኖሎጂ ተረፈ ምርቶች ትልቅ ፋይዳ አላቸው ብለዋል። ማዳበሪያ እኛ በሀገር ደረጃ ዘንድሮ 25 ሚሊዮን ኩንታል ነው ለማስገባት። ኦልሬዲ ገንዘብ ቅድም እሳቸው የሚያነሱት ገንዘብ የተከፈለው በክልል ደረጃ እስከ 550 ሺህ ኩንታል ለመግዛት ውል ተፈራርመናል። አርሶ አደሩ ጋም ተደራሽ ሆኖ ውድ ነው በጣም ማዳበሪያ እስከ ታች ደቡብ ኦሞ ጫፍ ድረስ እስከ 11 ሺህ ብር ይጠጋል ማዳበሪያ አንድ ኩንታል። ስለዚህ ይሄን ለማስቀረት ያለው ሚና ቀላል አይደለም ይሄ ቴክኖሎጂ። በኢትዮጵያ የቻይና ኤምባሲ ተወካይ በበኩላቸው በኢትዮጵያና በቻይና መካከል ያለው ረዥም ዓመታት የዘለቀው ግንኙነት የሚያጠናክሩ ልዩ ልዩ የልማት ተግባራት እንደሚሰሩ ጠቁመዋል። ቻይና እድገትና ዘመናዊነት የሚመዘገቡባቸው ዘርፎች ላይ ያላትን እውቀትና ልምዷን ለኢትዮጵያ ለማካፈልና በትብብርም ለመስራት ዝግጁ ናት። የትኛውም እድገት እንዲመዘገብ የኃይል አቅርቦት ቁልፍ ጉዳይ ነው ያሉት በውሃና ኢነርጂ ሚኒስቴር የኢነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ብልጽግናን ለማረጋገጥ ቀጣይነት ጥራትና አዋጭነት ያለው ኃይል ማቅረብ ያስፈልጋል ያሉትም ኢትዮጵያ 150 ጊጋዋት የታዳሽ ኃይል የማመንጨት እምቅ አቅም ያላት ሀገር መሆኗን የጠቀሱት ሚኒስትር ደኤታው እስካሁን እያመነጨን ያለነው የኃይል አቅርቦት እዚህ ግባ የሚባል አይደለም ብለዋል በመሆኑም አብዛኛው የኢትዮጵያ ህዝብ በጨለማ ውስጥ የሚኖር ስለመሆኑ ጠቁመዋል እስካሁን ድረስ በሀገራችን 54 ፐርሰንት ህዝባችን ብቻ ነው ለኤሌክትሪክ አክሰስ ያለው ያ ማለት ምንድን ነው አሁን በዚህ ሰዓት ከሃምሳ ሰባት ሚሊዮን ህዝብ በላይ ጨለማ ውስጥ ድሮን እየገፋ ይገኛሉ። በዚህ ተመሳሳይ መልኩ ቅድም ስጠቀስ እንደነበረው አብዛኛው ህዝባችን ለማብሰያነት የሚጠቀመው ኢነርጂ ማገዶን ነው። ማገዶ ደግሞ እንደሚታወቀው ደን በመቁረጥ በመጨፍጨፍ የሚገኝ ሲሆን ይህም ከፍተኛ የሆነ የአፈር መሸርሸር፣ መጨረሻም የምግብ ዋስትናችን እንዳንዳራግጥ፣ የግብርና ምርትና ምርታማነትን መቀነስ፣ እንዲሁም የምግብ ዋስትና እንዳንዳራግጥ የሚያደርገን አንድ ፓራሜትር ነው። ማገዶ ኢንዶር ኤርፖሊሽ ስላለው አብዛኛውን ጊዜ ደግሞ በሀገራችን ባህል በማብሰያነት ሂደት ውስጥ እናቶችና ህጻናቶች ስለሚሳተፉ ከፍተኛ የሆነ በሽታ እንዲጋርጡ ያደርጋቸዋል። በዛው ልክ የግሪን ሀውስ ጋዝ ኢሚሽን ወይም የካርቦን ዳይኦክሲድ ኢሚሽን በመጨመር የሀገራችን ክላይሜት ቼንጅንም ከፍተኛ ኮንትሪሽን ያደርጋል። ስለዚህ ከዚህ አንጻር የንጹህ ተጠቃሚ መሆን መቻል አለብን ነው የባዮ ጋዝ የኃይል አማራጭም ቢሆን ከአምስት ሚሊየን በላይ ህዝብ ተጠቃሚ ማድረግ የሚችል ቢሆንም እስካሁን የተፈለገ ያህል ውጤት አለመመዝገቡን እንዲሁ ሀገራችን ኢትዮጵያ ኢትዮጵያ ስትታይ እስካሁን ድረስ ያላት እምቅ ሀብታ ወደ አምስት ሚሊየን ቤተሰቦችን ተጠቃሚ ማድረግ የሚችል ነው። ወደ አምስት ሚሊየን ቤተሰቦችን ተጠቃሚ ማድረግ የሚችል ነው። ወይራስ ግን እስካሁን ድረስ ያመነጨ ነው፣ አርባ ስድስት ሺህ ቤተሰቦች ብቻ ተጠቃሚ ያደረገ ነው። መንግስት ለአፈር ማዳበሪያ አቅርቦት በአመት ከአንድ ነጥብ ሶስት ቢሊዮን ዶላር በላይ ወጪ እንደሚያወጣ የተናገሩት ሚኒስትር ዴኤታው የባዮጋዝ ቴክኖሎጂ የሚጠቀመው የከብቶች አዛባና መሰል ተረፈ ምርቶች ለተፈጥሮ ማዳበሪያ ጭምር ማዋል ይቻላል ብለዋል። ይህ በይፋ የተመረቀው የባዮጋዝ ፕሮጀክት በኢትዮጵያ በአይነቱም የመጀመሪያ ስለመሆኑ ዶክተር ኢንጂነር ሱልጣን ወሊ ጠቁመዋል። የባዮጋዝ ቴክኖሎጂዎች ከአራት እስከ ስምንት በአማካይ እስከ ስድስት ሜትር ኪዩብ ነበር የቤተሰብ ባዮጋዝ ይባል ነበር። አሁን ግን ይሄ ኢንስቲቱሽናዊ ተቋማዊ ለመጀመሪያ ጊዜ ነው በአይነቱ በኢትዮጵያ ሀያ ኪሎዋት ጀረት የሚያደርግ ሀያ ኪሎዋት ኢነርጂ ወይም ኤሌክትሪክስትን የሚያመነጭ ባዮ ጋዝ ስንጀምር ለመጀመሪያ ጊዜ ነው። ቅድም ስንጎበኝ እንደነበረው ለተማሪዎች ካፍቴሪያ፣ እንዲሁም ለእንጀራ መጋገሪያ፣ እንዲሁም ለተማሪዎች ላይብረሪ ምክንያቱም አብዛኛውን ጊዜ እና ቀለን ሁላችንም ያለፍንበት ሂደት ነው እና መብራት ባይኖርበት ወቅት ተማሪዎች ለተለያዩ የስነ ልቦና ችግሮች ይጋለጣሉ። ከዛ አንጻር መብራት በሚጠፋበት ወቅት ባዮጋዝ በመጠቀም ኤሌክትሪክ ጅረት እናደርጋለን እና ትምህርታቸው በትክክል እንዲከታተሉ ጭምር ያደርጋቸዋል። ከተለያዩ የስነ ልቦና ችግሮችም ተጋላጭ እንዳይሆኑ ያደርጋቸዋል።